ያ መሀመድ ባላለው የጎንደር ከተማ ምግብ ዋስትናና ሴፍቲ ኔት ጽህፈት ቤት ኃላፊ ነኝ። የምግብ ዋስትና ተጠቃሚዎችን እያስጠቀመ ያለ እንግዲህ አንደኛ ሁለተኛ ዙርና አሁን የተጨማሪ ካለው ጋር ከሃምሳ አንድ ሺህ በላይ ተጠቃሚዎችን እያስጠቀመ የሚገኝ ፕሮጀክት ነው። በተለይ አሁን ያለው የሙቀት ልቀቱን ለመቆጣጠር ሁሉንም በደን መሸፈን አንዱ ስራችን ነው። ይሄ ስራ ደግሞ ሁሉንም እያየኸው ከሆነ ከላይ እስከ ታች ያለው አመራር ህብረተሰቡ የሴፍትኔት ተጠቃሚው በደስታ ነው እየሰራው ያለው። ምክንያቱም ብዙውን እያያችሁት ከሆነ ተወላጁ ይሄን ተራራ ይሄን የተራቆተ መሬት አለም ልሞ አይቶ አረንጓዴ አልብሶ ማየቱ ደስተኛ ነው የሚያደርገው። ይሄ አንዱ አሻራችን ነው። ስለዚህ እንደ ከተማም ትልቅ ስራ እየሰራንበት ያለው ትልቁ ስራችን ይህን ስራ ስንሰራ ከተማ ግብርና ባለሙያች፣ አጋዥ ነው። ከቅየሳ ጀምሮ የተለያየ ስራዎችን ሙያዊ በተደገፈ ስራ ነው እየተሰራ ያለ። ይህ ማለት አጋር አካላት ጋር ጥሩ ግንኙነት መኖሩ አንዱ ማሳያ ነው። ከዚህ በፊት ታውቁታላችሁ፣ አርባቱ እንስሳ የነበረን ተራራ አልብሰን አረንጓዴ ሆኗል። አዙዞም እንደዚሁ እዚህ። አሁንም ቢሆን ሁሉ ቦታ ላይ ያሉትን እየሰራን ውጤት ይኖረናል የሚል ነገር አለ። ትልቁ ነገር ሰዎቹ ተለወጡ የምንለው ባስተሳሰብና ባመለካከት ሲቀየሩ ነው። አንደኛ ስራን ባህል አድርገው መንቀሳቀሳቸው፣ ሁለተኛ ቁጠባን ባህል ማድረጋቸው፣ ሶስተኛና ዋናው ነገር ሰዓት ባህል ማድረጋቸው ነው። ሰዓት ባህል ከሆነ የቁጠባ ባህል ከሆነ የስራ ባህል ከሆነ ውጤት አምጥተዋል። አንዲት እናት ስለ ስራ ካወቀች መስራትና መለወጥ እንደምትችል ታውቀዋለች። ከሰራች መቆጠብን ተማራለች። ከቆጠበች መለወጥን ትማራለች። አሁን የኛ ዋና አላማ የምንሰጣቸው ማቋቋሚያ አለቻቸው የሚቋቋሙባትን ብር ይዘው በተጨማሪ የሚሰሩትን ስራ ይዘው ውጤታማ እንዲሆኑ ነው። አሁን እኛ ሰዎችን ከድህነት ለማላቀቅ ትልቁ ስራችን ምክርና ድጋፍ አገልግሎቱ ይሄ ሊመረቁ አንድ ሴክሽን የሚወስዱት ትምህርት ነው ለነሱ ውጤታማ ለውጥ የሚያመጣው አንድ ሰው ተምሮ ውጤታማ ሆኖ የሚመረቅበት ደረጃ ሲደርስ ነው ውጤታማ የምንለው። ገንዘብ መስጠት ውጤት አያመጣም። ምክንያቱም የገንዘብን አጠቃቀም አያውቁትም፣ የስራን ባህል አያውቁትም። ሁልጊዜ ኤንጂኦ ሲመጣ እርዳታ ነው የሚሰጠው። የእኛ ግን ሰርተው መለወጥ ነው። ትሰራለህ ትንሽም ብትሆን የሚቀበሉት ገንዘብ ቤተሰብን እየለወጠ እራሳቸውን እየለወጡ ውጤታማ እንዲሆኑ ያደርጋልና፣ ግብ ዋስትና ለውጧቸዋል። በተለይ ከድህነት ያሉትን ስራን ባህል አድርገው እየሰሩበት ያለው ነገር ስለሆነ ውጤታማ ሆነዋል የሚል ነገር ነው ያለ የጽዳትና ውበት ባለሙያዎች ባሉበት ይህ የውሃ ማቀፍ ስራ በሰፊው የተሰራ ነው ያለው ያየው ነው ድንጋ የተቆፈረ ታች በማምጣት ነው እንግዲህ ይህን ተራራ የማስዋብ ስራ እየተሰራ ያለው። ዚህ በፊት የነበሩ ችግኞች ይደርቃሉ። አሁን ግን ቀጣይ ላይ ብንተክልም አሁን ያለውንም የማስቀጠል ስራ እየሰራን ያለ ነው። እዚህ እንትን ቢል የለውም ማለት ነው እዚህ በኋላ ስለዚህ፣ በሰፊው ተከናወን ያለ በርካታ ይሷ ቁጠር ነው ያለው በዚህ ዓመት ትልቅ ስራ የሰራ ነው አንዱ የዚህን የገነት ተራራ ተፋሰስ ይህንን ውሃ እንደ ባን እንዳይሸረሸረው አፈሩን በተገቢው መንገድ እየተሰራ ያለበት ሁኔታ ነው ያለው። አው አሁን ስራ ባህልን ከማሳደግ አኳያ እውነት ለመናገር አሁን በዚህ ሴፍትኔት ከመጣ በኋላ አቅመ ድካሞች፣ ሴቶች፣ ወጣቱ ማነው አረጋውያን በሚገባ ተግባራትን በደንብ እየተቀናጅተው እየሰሩ ያሉበት ሁኔታ ነው ያለው። ለምን ስራ ባህላቸው አድጓል። እዚህ በፊት በዚህ ደረጃ ላይ ያለ ምን አይሆን ነበር። በዚህ ደረጃ አይደለም። ሌሊት ይወጣሉ እስከ አራት ሰዓት አቅማቸው የፈቀደውን ይሰራሉ፣ ለልማት ይሰራሉ። ታታሪ ናቸው። ቀጣይ ላይ ምግብ ዋስትና ቢወጣም የራሳቸውን ስራ ለመስራት ቀጣይ ላይ አቅም ክህሎት ፍላጎት ይዘዋል፣ ማለት ነው አሁን ላይ ማለት ነው። ስራ ባህላቸው አድጓል። በዚህ ደረጃ ላይ ከፍ ማድረግ ይችለዋል ማለት ነው። ሜና ንየቆባ ይባላለሁ። በገብሬ ቀበሌ ክፍለ ከተማ ዞር ልጅ ውስጥ ለምገኝ እኔ አስተባባሪ ቀበሌ እዚህ ቀበሌዎች ሴፍትኔት አስተባባሪ እና እስካሁን ድረስ በሴፍትኔት እኛ ሰርቶ ለመለወጥ በምናደርገው ጉዳይ አንደኛ አትክልቶች በተሰጡነ ቦታ በግብርና እና በሙያ ቴክኒክ ውስጥ አትክልቶችን እያተከነ ጥቅል ጎመን እንደ ቆስጣ እንደ ሰላጣ ያሉትን እየሸጥን በባንካችን ወደ 200 ሺ ብር የሚሆን አካውንት አለነ። ከዛም ባለፈ ደግሞ ጥጥ በተደራጅተ ደግሞ ጥጥ እንፈትላለን። ጥጥ ማህበሩ በቡድ በቡድ ተከፋፍሎ በቀጠና ጥጥ እንፈትላለን፣ እንሸጣለን። ጥጥ ምፈይፈትም እንሸጣለን። ከዛ ውጭ ደግሞ ከአትክልቶች ውጭ ደግሞ ጥጥ ምናምን እንሸጣለን። ከዛ በኋላ ደግሞ በጽዳት በኩል ደግሞ ከማህበረሰቡ ጋር እየተግባባነ እያስተማርነ ማህበረሰቡን ማህበረሰቡን እያስተማርነ እየተግባባነ አቅጣጫ እያስያዝነ ፍሳሾች እንዴት እንደሚያስወግዱ ደረቅ ቆሻሻ እንዴት እንደሚያስወግዱ እያስተባበርነ ከህዝብ ማህበረሰቡ ጋር እጅና ጓንት ሆነን ስንሰራ ቆይተናል። አሁን ቢሆን በተራራ በተሰጠው የልማት እንትን ተሰልፈን ሰሞኑን እየሰራን ያለነ። ከዛም አልፎ ደግሞ ሴፍት ለእኔ ከፍተኛ ስራ ሰጥቶልኝ ለእኔ ሆነ ለጓደኞች እንድንለወጥ አሁን ምንም ነገር አልነበረኝ። ምንም ነገር አልነበረኝ። ጥጥም እየፈተልኩኝ የሰው ቤት እንጀራ እየጋገርኩ ምን እያልኩ ነበር ማስተዳደር ልጆቼ። ሴፍትኔት ከገባሁ ጋር ሁለት ልጅ አስመርቂያለሁ ሁለት ልጅ አስመርቂያለሁ። እየከፈልኩ የሱ አንዷ ከአዲግራ ተፈረቀ ለማጣቢ ከዚህ በሙያና ቴክኒክ፣ አንዱን አንዷን ደግሞ በሴፍትኔት ማን ነው በቴክሲ ቴክሽ ተምን ሙያና ቴክኒክ በስፔክ ስቴሽን በዲግሪ አስመርቂያለሁ በሴፍትኔት ብር ድጋፍ ተያዙ። በዛ ብር እያስተማርኩ ልጆቼንም ለደረጃ አድርቻለሁ። እግዚአብሔር ምስኪን አስመርጫለሁ። እኔ የሴፍት ኔለ እኔ ብዙ ነገር አርጎልኛል። እኔም ሆነ ጓደኞችን ከራብ ከልመና እኔ አሁን ሴፍትኔት ከገባው እንጀራ ጋገራ አቁሜያለሁ። ለምን ከቤትም እንጀራ ጀመርኩ እንጀራ ጀመርኩኝ። ከዛ ትንሽ በ15 ኪሎ እንጀራ ጀምሬ አሁን ወደ መቶ አሁን ደግሞ ሲጋ እየቀጠልኩ እየቀጠም እሄዳለሁ እያረዘምኩ መጥቻለሁ። በሴፍትኔት እኔ ጥሩ እንትን ያገኙ ልጆቼን አሳድጊያለሁ። እኔ ተስፋ አግኝቻለሁ። ሰው ጋር ተደብቄያለሁ። እንደ ማንኛውም ባንክ ገብቼ ብር አውጥቼ እየበላሁ ነኝ። ችግር የለብኝ። እግዚአብሔር ይመስገን። ጓደኞቼም እኔም እንደዛ ምን አንድ አይነት ነው። በዚህ ለምን ኖረው እንግዲህ ምስታረቀኝ ይባላለሁ። የሴፍት ሴፍትኔት ተጠቃሚ ነኝ። ሴፍትኔት ያው ከመግባቴ በፊት ያው ኑሮዬም ዝቅተኛ ምናምን የነበረ አሁን ከገባ በኋላ ግን ራሴን ቀየሬ። በግል ስራም እየሰራው ራሴን ቀየሬ ያው ልጆች ከአሁን በፊትም በሴፍትኔት በጥጥ ፈትል ተደራጅተን እንሰራለን። የሴፍትኔት ሽንት ቤትም የዳህዳ ስንቆፍረን አስመርቀን ግብርና ደግሞ ቆስጣ፣ ሰላጣ፣ ቃሪያ፣ ቲማቲም ዘርተና ፈትል እንትን ብለን በማህበር ተደራጅተን እየሰራ ነው።